ይስጥልኝ የተወደዳቸው ተመልካቾቻችን እንደምናላቸው ከሐራሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና ቋንቋ የሰዓቱን ወጃችንን እነሆ። ይህ የምስራቅ እዝ አገራዊ እና እንዲሁም ቀጠናዊ ተልእኮውን ከመወጣት ባሻገር በልማቱም ዘርፍ እየተሳተፈ ይገኛል አሉ የእዙ ዋና አዛዥ ሌተናል ጀኔራል መሐመድ ተሰማም ሙሉ እድሳት የተደረገለት ታሪካዊ የሐረር መኮንኖች ክበብ በትላንትናው ዕለት ተጠናቆ ስራውን ጀምሯል። ሄኖክ ግርማ ተጨማሪ አለው። ሙሉ እድሳት የተደረገለት ታሪካዊው የሐረር ቤተ መንግስት መኮንኖች ክበብ የህዝቡ ጀነራል መኮንኖች የፌዴራል የሐረሪ ክልልና የምስራቅ ሐረርጌ ዞን አመራሮች እና የልማት አጋሮች በተገኙበት ተመርቋል። የምስራቅ ህዝብ ዋና አዛዥ ሌተና ጀነራል ማመር ተሰማ እዙ ከተመሠረተበት ጊዜ አንስቶ ባለፉት 49 ዓመታት ህዝቡን ከጎኑ አሰልፎ በበርካታ ወደ ውጊያዎች ላይ ተሳትፎ በርካታ መስዋዕትነቶችን የከፈለና ና አንጸባራቂ ድሎችን ያስመዘገበ እዝ መሆኑን ገልጸዋል። እዙ በተሰማራበት የግዳጅ ቀጠና በልማቱ ስራ በመሳተፍ የህዝብ አለኝታነቱን በተግባር አሳይቷልን ብለዋል። ለዚህም ሰራዊቱ የተገነባበት እሴቶችና የማይነጥፍ የህዝብ ድጋፍ አስተዋጽኦ የጎላ ነው ሲሉ ተናግረዋል። ከዚህ ጎን ለጎን እዙ የግብርና ስራዎች ላይ በመሰማራት በራስ አቅም የምግብ ዋስትና ለማረጋገጥ እየተካሄደ ባለው ስራም ተጨባጭ ውጤት እያስገኘ መሆኑን አስታውቀዋል። እንዲሁም በኮሪደር ልማቱ ስራው ላይም በመሳተፍ የበኩሉን አስተዋጽኦ እያበረከተ ይገኛለን ብለዋል። የምስራቅ ዕዝ የሰራዊት ስነልቦና ልቦና ግንባታ ኃላፊ ብርጋደር ጀኔራል ማርይ በበኩላቸው በ1937 ዓ ም እንደተሰራ የሚነገርለት የሐረር ቤተ መንግስት መኮንኖች ክበብ ላለፉት ሶስት አስርት ዓመታት ተዘግቶ የነበረ ከመሆኑም በላይ ወደ መፈራረስ ደረጃ ደርሶ የነበረ መሆኑን ገልጸዋል። ነገር ግን የምስራቅ እዝ 47ኛ ዓመት የምስረታ በዓልን አስመልክቶ ተረስተውና ተጥለው የነበሩ ወታደራዊ ቅርሶች ታድሰው ለህዝብ እይታ እንዲበቁ ከመደረጉም ባሻገር ፈራርሶ የነበረው የራስ እምሩ አዳራሽም በዘመናዊ መልክ ተሰርቶ ለአገልግሎት በቅቷል ብለዋል። በተጨማሪም የሐረር ቤተ መንግስት መኮንኖች በብ ታሪካዊ ይዘቱን በጠበቀ መልኩ ተመርቆ ለአገልግሎት መብቃቱንም ጀነራል መኮንኑ ተናግረዋል። ክበቡ በተደረገለት እድሳት ሰዓት በአሁኑ ወቅት ዘመናዊ የእንግዳ ማረፊያ፣ የአዳራሽ አገልግሎት፣ ግራውንድ ቴኒስ፣ የህፃናት መጫወቻዎችን ጨምሮ የተለያዩ የመዝናኛ አገልግሎቶችን በተሟላ መልኩ የሚሰጥ መሆኑንም ብርጋደር ጀነራል ማርዬ ገልጸዋል። በምረቃ ምራ ግብሩ ላይ የኢንዱስትሪ ሚኒስትር ዴታ ዶክተር ሚልኬሳ አጃገማ፣ የምስራቅ ሐረርጌ ዞን አስተዳዳሪ ወይዘሮ ሚስኪ መሐመድ፣ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ የምስራቅ እዝ አመራሮች ከፍተኛ መኮንኖች እና የተለያዩ የልማት አጋሮች ተገኝተዋል። የሐረር ከተማን ከፕላስቲክ ቆሻሻ ነፃ በማድረግ ወደ ምርት ለመቀየር በትኩረት እየሰራ መሆኑን የከተማው ማዘጋጃ ቤት አስታወቀ። ማዘጋጃ ቤቱ የአስር ዓመት ልማት እቅድ ይዞ ከኪዩቢክ ኢትዮጵያ ጋር እየሰራ መሆኑንም ጠቁሟል። መረጃው የቢቢሲ አፋን ኦሮሞ ነው። በዛህኛ አራጌ በተከታይነት ያቀርበዋል። በሀረር ከተማ ማዘጋጃ ቤት እንደ ኢሮፓውያን አቆጣጠር ከ2024 ጀምሮ የፕላስቲክ ቆሻሻን ለመቆጣጠርና መልሶ ጥቅም ላይ ለማባለ ጥረት ማድረግ መጀመሩ ተገልጿል። የሐረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ያህያ አብዱረሂም ለቢቢሲ አፋን ኦሮሞ እንደተናገሩት ሀረር ከተማን ከፕላስቲክ ቆሻሻ ነፃ ለማድረግ ከኪዩብ ኢትዮጵያ ጋር እየሰራን ነው ብለዋል። ፕሮጀክቱ የተጀመረው በፕላስቲክ ቆሻሻ ምክንያት የሚፈጠረውን ችግር ሙሉ በሙሉ ለመቆጣጠር በማለም የ ምትቅር ተይዞ እንደሆነ ይገልጻሉ። ዓላማውን ፕላስቲክ ቆሻሻ ወደ እድል በመቀየር የአካባቢን ደህንነት መጠበቅና ከተማዋን የበለጠ ምቹ መኖሪያ ማድረግ መሆኑን ስራ አስኪያጁ ተናግረዋል። ከተማዋ በዩናይትድ ስቴትስ በተካሄደው ከተማዋ በዩናይትድ ስቴትስ በተካሄደው ወርልድ ኢኮኖሚክስ ፎረም አርባን ትራንስቲሽን ኮንፈረንስ ላይ ባከናወነችው ስራ እውቅና ማግኘቷ የሚታወስ ነው ያሉት አቶ ያህያ ቆሻሻን መጠያ ቦታ ላይ ፕላስቲክ ቆሻሻን የማቃጠል ልምድ እንደቀየረ ተለይቶ ጥቅም ላይ እየዋለ መሆኑን ተናግረዋል። አሁን ዘጠና ከመቶ የሚሆኑ የፕላስቲክ ቆሻሻ መቆጣጠር መቻሉን ጠቁመዋል። ፕላስቲክ ቆሻሻ ከከተማ ጎዳናዎች፣ ከጎርፍ መውረጃ ቦዮችና ከቆሻሻ ማጠራቀሚያዎች ተሰብስቦ ወደ እድል መለወጡና የፕላስቲክ ቆሻሻ ወደ ግንባታ ብሎኬቶች መቀየር ተችሏል ብለዋል። በዚህም ዝቅተኛ የካርበን ይዘት ባላቸው የግንባታ እቃዎች ግንባታ ሊካሄድ መቻሉና ለማሳየትም በከተማዋ ለመጀመሪያ ጊዜ ከፕላስቲክ ቆሻሻ ብሎኬቶች የተሰራ የህዝብ ቤተ መጽሕፍት መገንባል መገንባቱን ተናግሯል። አቶ ያያ እንዳሉት ይህ ትልቅ ቤተ መጻሕፍት ለመገንባት 28 ቶን ፕላስቲክ ጥቅም ላይ መዋሉና ፕላስቲክ ቆሻሻን ወደ ትሩፋት ምርት በመቀየር በዓመት ውስጥ በሐረር ከተማ 7000 ኪሎ ግራም የካርበን ልቀት እንዲቀንስ አስችሏል ይላሉ። ፕሮጀክቱ ለበርካታ ዜጎች የስራ እድሎችን ከመፍጠር በላይ የማህበረሰቡን ግንዛቤ በመጨመሩ ነዋሪዎች ፕላስቲክ ቆሻሻዎችን ከመጣል ይልቅ አጠራቅሞ ሽያጭ ላይ እየዋሉ ነው ይላሉ። አሁን ላይ 6 ቶ ሴቶች የፕላስቲክ ቆሻሻ በመሰብሰብ መሰማራታቸውንም ይናገራሉ። ፕሮጀክቱ ለቀጣይ አስር ዓመታት የሚቀጥል ሲሆን እስካሁን በተሰራው ስራ ከተማዋን ተምሳሌት እንድትሆን ያስቻላት መሆኑን ስራ አስኪያጁ ጠቁሞ ሐረር በቀጣይ ዓመታት ከፕላስቲክ ቆሻሻ ነጻ ከተማ ለመሆን እንደምትሰራ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቆይታ አስረድተዋል። በቅርቡ የተገኘው ዓለም አቀፍ ሽልማት ትልቅ መነሳሳት የሚፈጥር እንደሆነ ተናግረው ከተማዋ ፕላስቲክ ቆሻሻ ለግንባታና ለውበት ከመ መጠቀም ባሻገር ወደ ኃይል ምንጭነት የመቀየር ግብ እንዳላትም አቶ ያህያ ገልጸዋል። መረጃው የቢቢሲ አፋን ኦሮሞ ነው። የሕገ መንግስቱ መጽደቅ የሴቶችን ተጠቃሚነትና እንዲሁም ደግሞ ተሳታፊነት ማላቁን የሀረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ገለጸ። ቢሮ የዘንድሮውን የሃያኛውን የኢትዮጵያ ብሔሮች ብሔረሰቦች እና ህዝቦች ቀንን በተለያዩ ሁነቶች ለማክበር ዝግጅት ማጠናቀቁን ተናግረዋል። ዘገባው የባልደረባችን አሚራ መሐመድ ነው። ቤተልሔም ደሴ በተከታይነት አቀርበዋለች። የሀረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ መፍትሀ አልይ እንደገለጹት ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ዘንድሮ ለሀያኛ ጊዜ የሚከበረው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀንን ልዩ ልዩ ተግባራት በማከናወንና የተለያዩ ሁነቶችን በማዘጋጀት ለማክበር መሰናዳታቸውን ገልጸዋል። በተለይም እለቱ የፌዴሪ ህገ መንግስት የጸደቀበት እንደመሆኑ ህገ መንግስቱ ደግሞ በአንቀጽ ሰላሳ አምስት የሴቶች ህገ መንግስታዊ መብት የተረጋገጠበት በሀገሪቱ የማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች የሴቶች እኩል ተሳትፎና ተጠቃሚነት የተረጋገጠበት በመሆኑ እለቱ ለሴቶች ልዩ ነው ይላሉ። በሀገሪቱ የሴቶች ተሳትፎና ተጠቃሚነታቸው ከጊዜ ወደ ጊዜ እያደገና በማህበረሰቡ ዘንድ ያለውን የአትችልም እሳቤን መቀልበስ የሚያስችል ደረጃ ላይ የተደረሰ መምጣቱን ወይዘሮ መፍትሀ ያስረዳሉ። ለዚህም ማሳያው ደግሞ ሴቶች በራሳቸው አቅም ሀብት ማፍራት፣ ማስተዳደርና የመቆጣጠር ሚናቸው በአሁኑ ወቅት በጉልህ እየታየ መሆኑንና በተለያዩ የመንግስት ተቋማትም ከኃላፊነት እስከታች ባለሙያነት በሴቶች አይደፈሩም የሚባሉ የስራ ዘርፎችን ጭምር ለውጥ አምጪ መሆን መቻላቸውን የህገ መንግስቱ ትሩፋት መሆኑን አስረድተዋል። በልማት ትሩፋት ስራዎች ላይ ሴቶች በስፋት ተጠቃሚ መሆን መቻላቸውንም ምክትል ኃላፊዋ ይገልጻሉ። በዓሉን ስናከብር በልዩነታችን ውስጥ አንድነታችንም በማግሏት የባህልና አኗኗራችንን ልምድ የምንለዋወጥበት መልካም አጋጣሚን የሚፈጥር በመሆኑ ለሀገሪቱ ልማት በጋራ ለመቆም የመመካከሪያ ዕድልንም ጭምር ይፈጥራል ብለዋል። በተለይም የብልጽግና የመደመር እሳቤ ደግሞ ከመቼውም ጊዜ በላይ ሁሉንም በአንድነት በማሰባሰብ ድንበር ሳይገድባቸው ሴቶች የልማቱ ተሳታፊና ተጠቃሚ እንዲሆኑ አስችሏል ይላሉ። የዘንድሮ በዓሉን ለየት የሚያደርገውም ታላቁ የህዳሴ ግድብ በተመረቀበት ማግስት በመሆኑ ለየት እንደሚል ገልጸው ለግድቡ ስኬትም ሴቶችም የራሳቸውን አስተዋጽኦ ማበርከታቸውን ይገልጻሉ። ሴቶች ሀገሪቱ የያዘችውን የልማትና የብልጽግና ጉዞ በተጎናጸፉት በጎ እድሎች በመጠቀም ግንባር ቀደም ተሳታፊነታቸውን እንዲያስቀጥሉም ምክትል ኃላፊዋ ወይዘሮ መፍትኃ መልእክታቸውን አስተላልፈዋል። በሐረሪ ክልል እየተከናወኑ የሚገኙ የኮሪደር ልማት ስራዎች ውጤታማ እንዲሆኑ የሁሉም ተሳትፎ ተጠናክሮ ሊቀጥል እንደሚገባ ተጠቆመ። የክልሉ የመንግስት ቤቶች አስተዳደር ኤጀንሲ በጀጎሌ ውስጥ ለውስጥ መንገድ የኮሪደር ልማቱ ዙሪያ ከማህበረሰቡ ጋር ውይይት አካሂዷል። ፈቃዱ በላይ ዝርዝር አለው። የሐረሪ ክልል የመንግስት ቤቶች አስተዳደር ኤጀንሲ በጀጎል የውስጥ ለውስጥ መንገድ የኮሪደር ልማት ዙሪያ ከማህበረሰቡ ጋር ውይይት አካሂዷል። በውይይቱ ወቅት የተገኙት የክልሉ የመንግስት ቤቶች አስተዳደር ኤጀንሲ ኃላፊ አቶ ጀማል አህመድ በአሁኑ ወቅት በሀገር አቀፍ ደረጃ የተጀመረውን የኮሪደር ልማት ስራ በተመሳሳይ መልኩ በክልሉ ውጤታማ በሆነ መንገድ እየተከናወነ እንደሚገኝ ገልጸዋል። አያይዘውም ከተማዋ ታሪካዊና በውስጧም የተለያዩ እድሜ ጠገብ ቅርሶችን የያዘች ከተማ መሆኗን ጠቁመው ለዚህም ቅርሶቹ ሳይበላሹና ይዞታቸው ሙሉ ለሙሉ ሳይቀየር እንዲለሙ ለማስቻል የማህበረሰቡ ሚና የጎላ መሆኑን ገልጸዋል። ቅርሶችን የመጠበቅና የመንከባከብ ኃላፊነት የሁሉም ዜጋ ነው ያሉት ኃላፊው ለዚህም ማህበረሰቡ በአካባቢው የሚገኙ ቅርሶችን በመጠበቅና ለታለመላቸው ዓላማ እንዲሁኑ ለማሻል የበኩላቸውን ድርሻ እንዲወጡም ጠይቀዋል። የውይይቱ ተሳታፊዎች በበኩላቸው በክልሉ እየተከናወኑ የሚገኙ የኮሪደርና ሌሎች ልማት ስራዎች ውጤታማ እንዲሆኑ ለማሻል አስፈላጊውን እገዛ እናደርጋለን ሲሉ አረጋግጠዋል። በተለይ ቅርሶችን የመጠበቅና የመንከባከብ ስራ የሁላችንም ኃላፊነት ነው ያሉት ተሳታፊዎቹ ለዚህም የበኩላችንን ሚና ለመወጣት ዝግጁ ነን ሲሉም ተናግረዋል። በመድረኩም በልማቱ ዙሪያ የመወያያ ጽሁፍ ሰፊ ውይይት ተደርጎበታል። አሁን ደግሞ ከሀገር አቀፍ ምንጮች ወደ አገኘናቸው ወሬዎቻችን አልፈናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቡድን ሀያ አገራት ስብሰባ ጎን ለጎን ከተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ ጋር ተወያዩ። በተመሳሳይ ጉዳያችን ደግሞ ኢትዮጵያ በቡድን ሀያ ጉባኤ የመሪዎች ጉባኤ ላይ የአፍሪካን ድምጽ በማሰማትና የአፍሪካን አጀንዳ ከፍ አድርጋ በማሰማት ውጤታማ ስራ መስራቷን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ዘገባው የቢቢሲና የኤፍኤምሲ ነው። ባህር ጥንክር በተከታይነት ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ ከቡድን ሀያ ጉባኤ ጎን ለጎን ከትመድ ዋና ጸሐፊ አንቶኒዮ ጉተሬስ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ከቡድን ሀያ ጉባኤ ጎን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ውይይት አድርገናል ብለዋል። ውይይቱም የባለብዙ ወገን ግንኙነትን ለማጠናከር ብሎም እንደ አየር ንብረት ጥበቃ ስራ፣ ሰላምና ጸጥታ፣ ዘላቂ ልማት ያሉ የጋራ ዓለም አቀፍ ትኩረት በሚጠናከርበት መንገድ ላይ ያጠነጠነ እንደነበረም ገልጿል። ኢትዮጵያ ኮፕ 32 አስተናጋጅ ሀገር እንደመሆኗ መጠን ይደረግ ስለሚችለው ድጋፍም ዙሪያ መወያየታቸውን ጠቅላይ ሚኒስትሩ አንስተዋል። ኢትዮጵያ በቡድን 20 መሪዎች ጉባኤ ላይ የአፍሪካን ድምፅ በማሰማትና የአፍሪካን አጀንዳ ከፍ በማድረግ ውጤታማ ስራ መስራቷን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቡድን ሀያ መሪዎች ጉባኤ ላይ የኢትዮጵያ ተሳትፎ በተመለከተ ማብራሪያ ሰጥተዋል። ሚኒስትሩ በማብራሪያቸውም ለመጀመሪያ ጊዜ በአፍሪካ ምድር በተካሄደው የቡድን 20 የመሪዎች ጉባኤ ላይ ኢትዮጵያ ተጋባዥ ሆና መቅርቧ ፋይዳው ትልቅ መሆኑም ተናግሯል። የኢትዮጵያ ተሳትፎ የራሷንና የአፍሪካን አጀንዳዎችን በማቅረብ ባለፈ በጉባኤው ላይ ከሚሳተፉ መሪዎች ጋር ለሚደረገው የሁለትዮሽ ውይይት እድል የፈጠረላት መሆኑንም ነው ሚኒስትሩ የተናገሩት። እንደዚህ አይነት መድረኮች በአንድ ጊዜ በርካታ ስራዎች የሚሰሩባቸው በመሆናቸው ኢትዮጵያም ይህንን እድል በትክክል መጠቀሟን ሚኒስተሩ ጠቁመዋል። ኢትዮጵያ በዓለም አቀፍ ደረጃ ያለው የኢኮኖሚ ስርዓት አሳታፊና አካታች እንዲሆን ለዚህም ደግሞ በአፍሪካ ውስጥ ትልቅ አቅም እንዳለ የራሷ ምሳሌ አንስታ ለጉባኤው ማቅረቧ ነው ሚኒስትሩ የተናገሩት። እንደ ፋይናንስ ስርዓት ይገኛሉ ዓለም አቀፍ ተቋማት የአፍሪካን ሚና ከፍ ማድረግ የሚቻልበት መንገድ ላይ ትኩረት ተደርጎ መሰራት እንዳለበትም ጥሪ መቅረቡንም ገልጸዋል። ኢትዮጵያ በአየር ንብረት ለውጥ ላይ እየሰራች ያለው ስራ ለጉባኤው ማቅረቧን የጠቀሱት ሚኒስተሩ ዓለም እንደዚህ አይነቱ አፍሪካዊ መፍትሄ እንዲደረግ ጥሪ ማቅረቧንም ተናግረዋል። ሌላው ኢትዮጵያ በጉባኤው ላይ ያነሳችው ጉዳይ የዕዳ ማቃለል ጉዳይ እንደሆነ ጠቁመው በርካታ አፍሪካ ሀገራትም ለዕዳ የሚያወጡት ወጪ ለእድገት መሰረት ልማቶች ከሚያወጡት እየበለጠ በመሆኑ ጉዳዩ በትኩረት እንዲታይ መጠየቋን ገልጸዋል። መሶብ የአንድ ማዕከል አገልግሎት በክልሎችና በከተማ አስተዳደሮች የማስፋፋት ስናት ተጠናክሮ እንደሚቀጥል የፌዴራል ሲቪል ሰርቪስ ኮሚሽን ገለጸ። ጠቅላይ ሚኒስትር አብይ አህመድ መሶብ የአንድ ማዕከል አገልግሎትን ሚያዝያ 18 ቀን 2017 ዓ.ም ምት መርቀው ሥራ ማስጀመራቸው ይታወሳል። በወቅቱ ባስተላለፉት መልእክትም በአገልግሎት አሰጣጥ ረገድ ዜጎች ላይ ምሬት የሚፈጥሩ አሰራሮችን ፈትሾ ማስተካከል ቅድሚያ የሚሰጠው ጉዳይ መሆኑን ገልጸው ለዚህም መሶብ የአንድ ማዕከል አገልግሎት በሁሉም አካባቢ እንደሚስፋፋ ገልጸው ነበር። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ መሶብ የአንድ ማዕከል አገልግሎት ልዩ ልዩ የመንግሥት አገልግሎቶችን ዘመኑን በዋጀና በቴክኖሎጂ በተደገፈ መንገድ የሚሰጥበትና የ የመልካም አስተዳደር ችግሮችን መፍታት አላማ ያደረገ ነው ብለዋል። በመንግስት ተቋማት በሚሰጡ አገልግሎቶች የሚነሱ ቅሬታዎችን በጥራትና በፍጥነት ለመመለስም ፋይዳው የጎላ መሆኑን ገልጸዋል። የአገልግሎት ተደራሽነት ለማረጋገጥ የመሶብ የአንድ ማዕከል አገልግሎት የማስፋፋት ስራ በትኩረት እየተሰራ እንደሚገኝም ተናግረዋል። በዚህም እስከ ሚያዝያ 30 ቀን 2018 ዓ ም ድረስ 75 የመሶብ የአንድ ማዕከል አገልግሎት መስጫ ማዕከላት በተለያዩ የሀገሪቱ አካባቢዎች ወደ አገልግሎት ለማስገባት

ወደ ውጪ ጉዳዮቻችን ተሻግረናል። የተወደዳችው እስራኤል በሰሜንና በደቡብ ማዕከላዊ ጋዛ በፈጸመቻቸው ተከታታይ የአየር ጥቃቶች ቢያንስ ሀያ ሁለት ሰዎች መገደላቸውን የሕክምናና የሲቪል መከላከያ ባለስልጣናት አስታወቁም። ታዲያ ከዚህ ጋር ተያይዞ የመኖሪያ ቤቶችን ጨምሮ አምስት ቦታዎች ላይ የአየር ድብደባ መፈጸሙን ተናግረዋል። ከሟቾች መካከልም የሐማስ ከፍተኛ አዛዥ እንደሚገኙበት የአካባቢው ምንጮች አስነብበዋል። በጋዛ የጤና ሚኒስቴር መረጃ መሰረት የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረም ወዲህ ከሦስት መቶ አስር በላይ ፍልስጤማውያን በእስራኤል ጥቃቶች ተገድለዋል። የአካባቢው የሲቪል መከላከያ እንዳስታወቀው ከሆነ ቀዳሚ እለት የእስራኤል ጥቃት በሰሜን በምትገኘው ጋዛ ከተማ እንዲሁም በማዕከላዊ ጋዛ የሚገኘውን የኑሲራት ካምፕን ኢላማ አድርጓል ሲል ተገልጿል። ዘገባው የቢቢሲ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ የዩክሬንን ጦርነት ለማስቆም የአሜሪካ ቀድ ከኪየቭ የመጨረሻው እንዳልሆነ ተናገሩ። በዛሬ ዕለት እሁድ የብሪታንያ የፈረንሳይ፣ የጀርመን፣ የአሜሪካና የዩክሬን ደህንነት ባለስልጣናት በጄኔቫ ስዊዘርላንድ ይገናኛሉ ተብሎም እየተጠበቀ ይገኛል። ለቢቢሲ ዘገባ ገዛኸኝ አራጊ ፕሬዚዳንት ዶናልድ ትራምፕ የሩሲያ ዩክሬን ጦርነትን ለማስቆም ባቀረቡት እቅድ ላይ የዩክሬን አጋሮች ስጋታቸውን ከገለጹ በኋላ የአሜሪካ እቅድም ሊቀየር ይችላል አሉ። ቅዳሜ እለት የአውሮፓ የካናዳና የጃፓን መሪዎች እቅዱ ፍትሐዊና ዘላቂ ሰላም ለማምጣት አስፈላጊ ነገሮች እንዳሉት ተናግረዋል። ነገር ግን በዩክሬን ጦር ላይ ስለሚደረጉ የድንበር ለውጦችና ገደቦች ስጋቶችን በመጥቀስ ተጨማሪ ስራ ያስፈልጋል ብለዋል። ዛሬ እሁድ የብሪታንያ የፈረንሳይ፣ የጀርመን፣ የአሜሪካና የዩክሬን የደህንነት ባለስልጣናት በጄኔቫ ስዊዘርላንድ ይገናኛሉ። ፕሬዚዳንት ቮሎዲሚር ዜሌንስኪ ቀደም ሲል ዩክሬን ለሞስኮ ተስማሚ እንደሆነ የሚታየውን እቅድ እንድትቀበል የተደረገባት ጫና ተከትሎ በታሪካችን ውስጥ ካሉ እጅግ አስቸጋሪ ጊዜያት አንዱ እንደገጠማት አስጠንቅቀዋል። ትራምፕ ዩክሬን እስከ ህዳር 18 ድረስ 28 ነጥቦች የያዘውን እቅድ እንድትቀበል ቀን ገደብ ሰጥተዋታል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ደግሞ ይህንን ለ ስምምነት መሰረት ሊሆን እንደሚችል ተናግረዋል። ቅዳሜ ዕለት የአሁኑ ረቂቅ እቅድ ለዩክሬን የሚቀርቡበት የመጨረሻ እቅዶች ስለመሆኑም ሲጠየቁ ትራምፕ በዋይት ሀውስ፣ አይደለም የመጨረሻው አይሆንም ሲሉም ለጋዜጠኞች ተናግረዋል። በአንድ ወይም በሌላ መንገድ ጦርነቱ እንዲቆም ማድረግ አለብን፣ ስለዚህም በእነርሱ ላይ እየሰራን ነው ሲሉም አክለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ልዩ ልኡካን እሁድ ዕለት በጄኔቫ በሚካሄደው ውይይት ላይ ከሚሳተፉት መካከል ይሆናሉ። የብሔራዊ ደህንነት አማካሪ ጆናታን ፓውል በእንግሊዝ በኩል ይሳተፋሉ። ቅዳሜ በደቡብ አፍሪካ በተካሄደው የቡድን ሀያ ጉባኤ ላይ የወጣው የጋራ መግለጫ በካናዳ፣ በፊንላንድ፣ በፈረንሳይ፣ በአይርላንድ፣ በጣሊያን፣ በጃፓን፣ በኔዘርላንድ፣ በስፔን፣ እንግሊዝ፣ በጀርመን እና በኖርዌ መሪዎች ተፈርሟል። ሁለቱ ከፍተኛ የአውሮፓ ህብረት ባለስልጣናትም ከፈረሙት መካከል ነበሩ። መግለጫው እንዲህ ብሏል ይኖራል ረቂቅ የሰላም እቅዱ ተጨማሪ ስራ የሚፈልግ መሰረት ነው ብለን እናምናለን። የወደፊት ሰላም ዘላቂ እንዲሆን ለማድረግ ለመሳተፍ ዝግጁ ነን። ድንበሮችን በሀይል መለወጥ የለባቸውም በሚል መርህ ላይ ግልጽ ነን። በተጨማሪም በዩክሬን የጦር ሀይሎች ላይ የተጣሉት ገደቦች ያሳስበናል። ይህም ዩክሬን ለወደፊት ጥቃት ተጋላጭ እንድትሆን ያደርጋታል። አክሎም ከአውሮፓ ህብረትና ከኔቶ ጋር የተያያዙ ጉዳዮችን መተግበር በቅድመ ተከተል የአውሮፓ ህብረትና የኔቶ አባላትን ፈቃድ ይፈልጋል። የተወደዳቸው ተመልካቾቻችን እስካሁን ድረስ ወደ እናንተ ሲደርሱ የነበሩት ከሐረሪ ቴሌቪዥን የአማርኛ ዜና ወጃዎቻችን እዚህ ላይ አበቁ። ከመላዊ ስርጭት ባለሙያዎች ጋር ሲሳይ ዘርይሁን ወሬዎቹን መራሁ። ጤና ይስጥልኝ።